ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ድራማ ልጅላችሁ መጥቻለሁ። እንድትከታተሉ በአክብሮት እጋብዛለሁ። መልካም ቆይታ። ቻን እቤት ቁጭ ብሎ እየጠበቃቸው ባለበት አባቱና እንዲሁም ደግሞ ህክመት ይደርሳሉ። በቀን ስለመጣ ከወትሮ ተለይቶ ህክመትም ለምን እንደሆነ ትጠይቀዋለች። ምክንያቱም ታክሲንህ አንድ ጥያቄ እንድጠይቃችሁ ነግሮኝ ነው የመጣሁት ምን አይነት ጥያቄ ነው የምጠይቀኝ? እያለ ሳሜት ይጠይቃል። እሱ እያለ ያለው አጎትነኝ ነው ያለው። ስለዚህ ይህንን ለማረጋገጥ ከፈለግ ከአባትህን ጠይቀው ብሎን ይላገኝ በረጅሙ እየተነፈሰ ይናገራል። በእውነት አሰልቺ ነገር አሰልቺ ነገር ብሎ ይናደዳል። አባዬ መልስልኝ፣ ምን ማለት ነው? ቆይ የነገረ ነገር ምንድን ነው? አባትህን ሄድና ጠይቅ ብሎኝ ነው የመጣሁት። ምን ለማለት ፈልጎ ነው እንደዚህ ያለው? ምንም ማለት አልፈለገም። አንተ የማይረባ ነገር እየተናገረን ያለው ሰውየው ቅዥታም ሆኗል እያልኩ ነው ልጄ ምን ማለት ነው የማይረባ ነገር ማለት ምን ማለት ነው እንደዛ ነው እንግዲህ አንተ ልጅ ቦታው ላይ ኒሀትም ትደርሳለች የዚህን ጊዜ ህክመትም ትናገራለች ወንድሜ እውነቱን ብትነግረው መልካም ነው አለበለዛ ልጁ ፈልጎ ማግኘቱ አይቀርም መረጃውን ያገኘዋል በመጨረሻ አዎ ብትናገር ይሻላል አባዬ ንገረኝ እያዳመጥኩ ነው ያለሁት ኒሀትም ትናገራለች ዛሜት ተናገር ምንድን ነው እሱ የተፈጠረው ምን ሆናችኋል ሰዎች ይሁ ልጅ የማይረባ ዝም ብሎ ተራ ክስ ነገር ብለው ወሰደው ነፍሴን እያለ ያለው ምን መሰለ ጃን፣ ያንተ አያት ከዚህ ቀደም የእሱን እናት እንደደፈረ ምናምን ያወራው ነገር ግን ውሸቱን ነው ልጄ። በእውነት ላለ ውሸቱን ነው አውቆ ነው። እንደዚ አይነት ታሪክ የለንም እኛ። ተመልከት፣ እንደዛ የሚባል ነገር የለም። እሱ የሚያወራው ዝም ብሎ ነው ልጄ። አባዬ፣ እየተናገርክ ያለውን ነገር ግን በደንብ አስበበታል። ልጄ፣ ነገርኩህ እኮ የውሸት ታሪክ ነው እያልኩ ነው። በሌላ በኩል ግራ የተጋባው ኢዛት ነዳጅ ማዲያ ሄዶ አንዳንድ ነገሮችን ለመኪናው እየገዛ ባለበት አካውንቱ ብሎክ እንደተደረገ ኢዛት ይመለከታል። ምን ማለት ነው ካርዳ ይሰራም እኮ ምንድን ነው እሱ የተፈጠረው፣ ብሎ ሆኗል ማለት ምን ማለት ነው? በሌላ በኩል አሁንም ቢሆን ቻን ወጥሯል። ስለዚህ አጎቴ ነው ማለት ነው? ታክሲን ምን ማለት ነው? ቆይ አባዬ የታክሲንን እናት የኒ አያት፣ ዝም በል አንተ ልጅ! እንደዛ የሚባል ታሪክ የለም እኮ እያልኩ ነው። አባዬ የሚባል ታሪክ የለም ማለት ምን ማለት ነው? ሰውየው ከምድር ተነስቶ እንደዚህ ይናገር አደል? ልጄ እባክህ ተረዳኝ። የለም እኮ እያልኩ ነው፣ እንደዚህ አይነት ታሪክ የለንም እኛ። ዝም ብሎ ከመሬት ተነስቶ የኒን እናት የአንተ አያት ደፍሯታል ብሎ ይናገራሉ። ንገሬ አባዬ ተናገር። ይውልህ አንድ ነገር ልንገር ታክሲን ይህንን ነገር ባይናገር ኖሮ ምናልባት ሊታመን ይችል ነበር። ይሄ ወሬ በመሀልም ጣልቃ ትገባለች ህክመት ይሄ ነገር እውነት ባይሆን ኖሮ ታክሲን ዝም ብሎ እንደዚህ አይናገርም። ምን እያልሽ ነው ያለሽው አንቺ? እያለ ሳሚት ይቆጣል። ስለ አባታችን እኮ ነው አንቺ እየተናገርሽ ያለሽው። ይኸውልህ ወንድሜ አይኖችህን ተመልከት። እኔ እናንተ ይህንን ነገር በደንብ አድርገን እናውቃለን። ስለ አባታችን በደንብ እናውቃለን አይደለም። ይበቃሻል በቃ ይበቃሻል። አንቺ ደግሞ ቻንም ይቀጥላል። ለዚህ ነው ማለት ነው የሳንሳላንም ቤተሰብ እየጠላ ያለው ታክሲን የሚባል ሰው ለዚህ ነው ማለት ነው። አይደለም አባዬ እውነቱ ይሄ ነው። አይደለም ወይ ከዚህ ውጭ ሌላ ምክንያት ምን ይኖረዋል ብለ ነው እያለች ህግመትም ትናገራለች። በመሀል ጣልቃኔ አትገባለች። የሆነ ነገር ልንገራችሁ፣ ይገርማችኋል። ይህ ሰውዬ በጣም ጠንካራ ሰው ነው። ስለ ማን ደሞ አንች የምታወሪው? እያለች ህግመት ታመናጭቃለች። ታክሲን ነዋ ስለ እሱ ነው የማውረው። ይገርማችኋል። በጣም ብዙ ጥረት አድርጎ በመጨረሻም የዚህ ቤተሰብ የሀብት ተካፋይ ለመሆን እየተንደረደረን ያለው ከእናንተ ጋር አብሮ ለመስራት ያልቆፈረው ድንጋይ አልነበረም። በመጨረሻም ከእናንተ ጋር የስራ አጋር ሆኗል፣ ሽርክ ሆኗል። እርስ በርሳቸው መፋጠጥ ይጀምራሉ፣ ይደነግጣሉ። በሌላ በኩል ይዛ ሰዓት እህቱ ሀርካ ጋር ደውሏል። ሄሎ ሄሎ፣ ሀርካ እህቴ፣ ይኸውልሽ አካውንት ቁጥሩን ልክ ይልሻለሁ። ገንዘብ ያስፈልገኛል። በአስቸኳይ ገንዘብ ላኪልኝ። የምን ገንዘብ ነው የምታወራው አንተ ደግሞ? ወንድሜ ስንት ነበር ያልከኝ በ2250 ሌሬ የሰማሽውን ቁጥር ላኪልኝ። እልክልሃለሁ፣ ነገር ግን ለምንድነው እንደዚህ ያልከው? ምን ይሰራልሃል? ምክንያቱም ይኸውልሽ የእኔ አካውንት ብሎክ ተደርጓል እያልኩሽ ነው ያለሁት። ካርድ መጠቀም አልቻልኩም። ቻና ዘግቶብኛል እያልኩሽ ነው። ምን እያልክ ነው? ምንድነው የምታወራው አንተ ልጅ? ቶሎ በይ ቶሎ በይ ዝም ብለሽ ብቻ ላኪልኝ ገንዘቡን በኋላ እናወራለን። ነገር ግን ይህንን ነገር መጠበቅ ነበረብህ ወንድሜ። ይዛት የእችን የተረገመች አክስታችን ህክመትን የእሷን መንገድ የምትከተል ከሆነ ገና እየባሰብህ ይመጣል። ገባ? ሀሪቃ ነግሬሻለሁ። ገንዘቡን ብቻ ላኪልኝ እያልኩሽ ነው። አታናጅኝ፣ አታበሳጭኝ ሰጥቻችሁ በመካልከላሉ። ይሄ ብቻ አይደለም እህቴ፣ ይኸውልሽ ገንዘብ ያስፈልገኛል። እጅ ላይ ምንም አይነት ገንዘብ የለም። አስር ሺህ ብር እፈልጋለሁ። ምን እያልክ ነው ያለው ወንድሜ? ይዤልህ እመጣለሁ ገንዘቡን። ነገር ግን ወደ ቤት አትመጣም እንዴ? ለተወሰነ ጊዜ አልመጣም። በቃ ያልኩሽን ብቻ አድርጊልኝ። በሌላ በኩል አሁንም ስሜት ልጁን ለማሳመን እየጣረ ነው። ጃል፣ ይኸውልህ መጀመሪያ አንድ ነገር ማወቅ አለብህ። የኔ አባት ይኸውልህ የናጠጠ ሀብታም ነበረ። ለዚህም ይኸውልህ የተለያዩ ሴቶች ይከተሉት ነበረ። ሽማግሌ ሆኑ የሰባ አመት አዛውንት ሆኑ ራሱ ሴቶች ይወዱት ነበር፣ ይከተሉት ነበር። ስለዚህ ምንድነው የምታወራው ጃ ከሱ ማርገዝ የማይፈልግ ሴት አልነበረም። እያልኩ ነው ከአያት ማርገዝ የሚፈልገው ሴት አሸን ነበረ። እናም ይኸውልህ እርግጠኛ ሆኜ የምነግርህ ነገር ጃን ታክሲን እንደተናገረው በፍጹም አይደለም። የታክሲን እናት በራሷ ፍቃድ ከሱ ጋር ተኝታ ነው የሚሆነው። ለማንኛውም አባዬ፣ በመጨረሻም እንግዲህ ወንድምህ ነው ማለት ነው ታክሲን። አይደለም፣ አይደለም እያልኩ ነው አባዬ ወደር ግን ጠላ። እውነታው እንደዛ ነው። የኛ ቤተሰብ ነው ማለት ነው። እሱ የሳንሳላም ቤተሰብ ነው ገባ? አይሆንም እያልኩ ነው። በደንብ አድርገህ ታውቃለህ አባዬ። ይሄ እውነት ደግሞ ካስፈለገ ባንድ ዘለላ ፀጉር ይታወቃል ዘራችን መሆንና ለመሆኑ፣ ቴክኖሎጂውን ታውቀዋለህ? ይኸውልህ፣ ጃን፣ ለምሳሌ አንተ እንዳልከው ወንድሜ ይሁን ነገር ግን የምቀበለው ይመስልሃል? የማጨበጭብለት ይመስልሃል? ልጄ፣ አንድ ነገር አረጋግጠልሃለሁ፣ ታክሲም በፍጹም ለኔ ወንድም አይሆንም። መቼም ቢሆን ይህንን ነገር አረጋግጠልሃለሁ። አዎ፣ እንዲሁም ደግሞ የህክመት ወንድም መሆን አይችልም። ትክክል አይደለም? እንደ የተናገርኩት ህክመት እያለ ምላሿን ሲጠብቅ ህክመት ግን ተክዛ ነበር። ህክመት፣ ምን ሆነሻል? አሁ ልክ ነው ወንድም፣ የተናገርከው ነገር ልክ ነው። በፍጹም የኛ ወንድም መሆን አይችልም። እሱ የእኛ ጠላት እንጂ ወንድም አይደለም። እኛን ሊያጠፋን ነው። እንደዛ ነው ማለት ያለብሽ አሁ። እንዴት ይቅር እንለዋለን? እዚህ ቤት ውስጥ ዘሎ ገብቶ ሽጉጥ ደቅኖብን ነበረ፣ አስፈራርቶን ነበር። እንዲህ አይነት ወንድም ወንድም ይባላል? እንዲህ ሰዎች እየተባባሉ ሲጨቃጨቁ ካላን ተደብቃ እያዳመጠች ነበረ። ዞር ስትል ህክመት አይን ለአይን ይጋጫሉ። አንቺ ምንድን ነው እሱ ጋር ተለጥፈ የምታዳምጁ ልነግራችሁ መጥቼ መጥቼ ነበር አንዳንድ ጣፋጮችን ሰርቼ ነበር ላመጣ ነው ከሻይ ጋር ላምጣቸው ወይስ ደግሞ የምፈልጉት ሌላ ነገር አለ እያልኩ ለመጠየቅ ነው የመጣሁት ይኸውልሽ ምንም ያደረግሽ ምንም ያዘጋጀሽው ነገር ካለ እዚህ ጋር እኛ ጋር ተጠግተሽ ላምጣ ወይም ደግሞ ላቅርብ ይባላል እንጂ እሱ ጋር ተለጥፈሽ ነው እንደምታዳምጁ እያለ የሕክመት እናድዳለች አሁን ሂጂ በይ ዞር በይ ከዚህ አሁን ቻንም ፈገግ እያለ ይናገራል እስኪ ተመልከቱ፣ እራሳችንን እንመልከት። በእውነት በጣም እኮን የተጃጃል ነው ደደብን ይሆን ነው እዚህ ቤተሰብ ውስጥ የተፈጠረው ነገር፣ በጣም ያሳዝናል። ምንድን ይሆን ነው ቆይ፣ የሻንሳላም ቤተሰብ ምንድን የሆነው? ሁሉም ሰው ሊያከብረን ይገባ ነበር አይደለም። ነገር ግን ውርደታችንን እየታቀፍን ያለ ነው የእኛ የምንላቸው ሰራተኞች እንኳን እየተንሸኳሸኩ ውርደታችንን እየሰሙ በሀሜት አካባቢ ሁሉ እየታመሰ ነው ያለው። ስማችንን እየጠፋ ነው ያለው። አባዬ አያሳዝንም ብሎ ተናግሮ ጥሏቸው ይሄዳል። በሌላ በኩል ጃን እየተራመደ እየሄደ ባለበት ከአንደኛው ክፍል ሀርካዬ ወጣች። እየተበሳጨ ትናገራለች፣ ምን ሄዳለብኝ እኔ? አዎ ለእሱ ገንዘብ ልቀው? ገንዘብ ምሰጠው ለምንድን ነው? ብሎክ ተደረገ አልተደረገ ምን አገባኝ ቆይኔ፣ እያለች ስታወራ መለስ ብሎ እየተደበቀም ጃን ያዳምጣል። አባዬ ልጅህ ምን እንዳለ ታውቃለህ? አስር ሺ ሊሪ ያምጭልኝ ብሎኛል። ይኸውልህ ለነዳጅ ምናምን እያለ ነው። ለምንድን ነው አባዬ የምሰጠው እኔ አስር ሺ ብር ምን እዳለብኝ ንገረኝ። ይህን እንደ ሰማ ጃን እየተናደደ ጥሎ ይሄዳል። በመጨረሻም ቢኒያምን አስጠርቶ ቻንም ያናግረዋል። ቢኒያም አሉ የተባሉ ጥበቃዎችን መድበህ ይዘህ ትሄዳለህ። በመጨረሻም ይህን የማይረባ ይዛትን ይዘው ትመጣለህ። አዎ በፍጥነት ይዘው ሆና እኔ ጋር አቅርብልኝ። አለቃዬ ጃን፣ እሺ አንተ እንዳልከው ይሆናል። በመጨረሻም ሰዎች ይዞ ቢኒያም ዛት ወደ ተደበቀበት ቤት ይደርሳል። ቢኒያምም ድምፁን ከፍ እያደረገ ይጣራል በመጨረሻም ቢኒያም ነው አይደለ ቢኒያም እያለ ይዛት ይናገራል የማይታመን በፍጹም የማይታመን ነገር እንዴት ሊያገኘኝ ቻለ ይዛት ጓደኛህ ቢኒያም መጥቷል ይኸውልህ ያንተው ሰዎች ነን በሩን ክፈትልኝ በውጭ በጣም እየቀዘቀዘኝ ነው ያለው በጣም ቀዝቅዞኛል እባክህ ይዛት አይሰማም ወይ ኧረ ክፈትልኝ በብርድ ልሞት ነው ከፊት ለፊቱም የነበሩትን ሰዎች እንዲደበቁ ትእዛዝ አስተላልፏል ቢኒያም አጮልቆ በቀዳዳም ይዛት ይመለከታል ኧረ እባክህ እባክህ ክፈትልኝ ቢኒያም ነኝ ምን እያደረክን ያለው ውስጥ ይዛት አሰማም ወይ ስትጠራ በጣም ቀዘቀዘኝ መጨረሻም በሩን ይከፍትለታል። ምን እያደረግክ ነው? ይዛት በጣም ቀዝቃዛ ቦታ ከዚህ በተጨማሪ ለምንድን ነው ቶሎ በሩን ያልከፈክልኝ? እንዴት ያለሁበትን ቦታ ልታቅቻልክ? ገንዘብ እኮ እየጠየካን ነበረ፣ እህትህን አርካን። በመጨረሻም ያንን ገንዘብ ይዤ እመጥቻለሁ። ለአንተ የሚሆን ገንዘብ እሷ እዛ ይህን የመጣሁት እንደዛ አደረገች። እሷ መቼም በዚህ ቅዝቃዜና በዚህ ምሽት እሷን እዣት መምጣት አልነበረብኝም። አይደለም እንዲህ አጥፍቻለሁ። እንዲ ይዛት አላጠፋም አላጠፋም። ግባ በቃና ግባ። በሩን ክፈትልኛ። በሩ ላይ ቆቆመል ይዛት ኧረ ልግባበት እባክህ። በመጨረሻም ይፋጠጣሉ። የዚህን ጊዜ ቢኒያሚ ይናገራል። ይኸውልህ አንተ ልጥዬ እንዳመጣ ትዛ ትዕዛዝ ያስተላለፈው ወንድምህ ጃን ነው። ስለዚህ እንደተማረ ሰውን እናንተ ቁጭ ብለን ብናወራ የተሻለ ነው። እንደዛ አለ እንዴ? እሱ የነገርህ እንደዚህ ብሎ? አዎ እንደዛ ብሎ ነው። ስለዚህ ዝም ብለው ውጣ። በቃ ኢሳት አታድቅምኝ። እኔ ከዚህ ቤት ንቅንቅ አለም ወዴትም አልሄድም። እና ዝም ብለው ውጣ እኮ እያልኩ ነው። ኢሳት፣ ለፈጣሪ ብለህ። ቢንያሚን ነገርኩህ እኮ። በፍጹም አልወጣም እያልኩ ነው። በሩን ክፈት። እንግዲያው በሩን ክፈት። ምን ችግር አለው? ቆይ ከወንድምህ ጋር እኮ ነው የምታወራው። ቁጭ ብላችሁ ታወራላችሁ። በሩን አልከፍትም እያልኩ ነው። በቃ አትገባም። ረግሬን እግሬን እኮ ዘጋህበት። ምን እያረክ ነው? ኢሳት በሩን ክፈት። በመጨረሻም ገፍትሮ ይገባል። ማይረባ እየሮጠ ሄዶ ኢሳት ሽጉጥ እውጡን ያገባብላል ይዛት ምን እያደረክን ያለው እኔ እኮ የእናንተ ሰራተኛ ነኝ ታውቀኛለህ አይደለም እንዴ ምንድን ነው እሱ ሽጉጥ ምን ይሰራ እንደውም የሆነ ነገር ልንገርህ ይዛት ምንም ነገር እንድትናገር አልፈልግም ሰዎችን ይዘህ ሄድልኝ ሄድልኝ ብያለሁ አለው ውጡ ብያለሁ አንድ ሰው አልፈልግም አለበለዛ ተኩስ አለው ይኸውልህ ቻን ይመጣል አሁን ከዛ ከቻን ጋር ከወንድም ጋር ቁጭ ብላችሁ በስነ ስርዓት በቃ ምን ችግር አለው እንሂድ በቃ ወደ መኪናው ውስጥ ግባ አልሄድም አልኩ፣ አሰማም አንተ ልጅ ከዚህ ወዴትም አልሄድም እኔ ሽጉጡን ዝቅ አድርገው ለይዛት፣ እንደዛ ትያዝ ሽጉጥ አሰማኝ ሞ የአንተ አትረባ ልጅ አልሄድም እያልኩ ነው ብሎ ተናግሮ በመጨረሻም አንደኛው ጥበቃ ላይ ይተኩስበታል። አንደኛው ጥበቃም ይወድቃል። ምን እያደረክን ያለው ይዛት፣ እንዴት እንደዚህ ታደርጋለህ? ምን እንዳደረክ ተመልከት፣ ተመልከት። በመጨረሻም ሊሮጥ ሲል ያዙት፣ ያዙት፣ እንዳትለቁት፣ እንዳያመልጣችሁ እያለ ቢኒያም ይናገር። አቶ ይዛት፣ አቶ ይዛት፣ ለቀቅ ብያለሁ፣ ለቀቅ ብያለሁ። እየታገሉ ባለበት በድጋሚ ሽጉጡ ይተኮሳል። ሽጉጡ ግን የተኮሰው ይዛት ራሱ ላይ ነበር። አንደኛውን ጥበቃም ቢኒያም እየተናደደ ይመጣዋል እንዴት እንደዚህ ታደርጋለህ ተቆስክብኝ እኮ አንተ ማጥረብ አደደብ እያለ ኢሳት ይናገራል ይጮህበታል በመጨረሻ መፈስፈስ አድርገው ወደ መኪናው ውስጥ ኢሳትን ያስገቡታል ስልክ ደውሎም ከቻን ጋር ያወራል ቢኒያም ጨርስ የታዘዝከውን ስራ ጨርጨርሻለሁ አቶ ቻን ነገር ግን ምንድን ነው እሱ ድምፅህ ቢኒያም ሰላም አይደለም ምን ተፈጠረ ተናገር በቤቱ ገብተን ነበረ በሚያሳዝን ሁኔታ ግን ወንድም ሽጉጥ ይዞ ነበር። የእኛን ሰው ኦስካንን ተኩሶ መቶታል። ቢንያምን ምን እያወራህ ነው ያለው? ወደ ሆስፒታል እንዲሄድ አድርጌያለሁ የእኛን ጥበቃ። ከዚህ በተጨማሪ ደግሞ ምንድነው እሱ የተፈጠረው? ተጨማሪ ደግሞ ተናገር እባክህ። ይዛት ተኩሷል፣ ራሱ ላይ እጁም መቶታል። ሞተ እያልከኝ ነው ወይ ይዛት ሞቷ? አሉ ኧረ በፍጹም አለቃዬ፣ እንደዛ አይደለም። ትንሽ ብቻ ተኩሶበት እጁ ላይ ቆስሏል። እጁ ብቻ ነው የተጎዳው። እየነገርኩት እያስጠነቀቅኩት ነበረ አቶ ጫን፣ ነገር ግን በፍጹም ወንድም ሊሰማኝ አልቻለም። በመጨረሻም የሁሉ አደጋ ተፈጠረ። መልካም መልካም፣ ቢኒያም ተከታተለው፣ በቃ ወዴትም እንዳያመልጣችሁ በፍጥነት ወደዚህ አምጡልኝ። ምንም ችግር የለም አቶ ጃን፣ ምንም ችግር የለም፣ እየመጣን ነው። በሌላ በኩል ሳሚት መኪናውን እያሽከረከረ ባለበት እየደጋገመችም ኒያት ትደውላለች። እየተበዛጨ ሳሚት ይናገራል። ኒያት ለአርባ ጊዜ ደወልሽልኝ፣ ምንድነው እሱ? ቆይ ምንድነው ፈልጊው። የተፈጠረ ነገር አለ ሳሚት፣ እቤት ውስጥ የተፈጠረ ችግር አለ። ልጅህን ሊያባረሩት፣ ቻን ኢሳትን ከቤት ሊያስወጣው ነው። አውጥቶ ሊወረውረው ነው። እያንዳንዱን ልብሱን እየለቃቀመች ነው ያለችው ሰራተኛዋ። ለምንድን ነው ስልክ ማታነሳል? ስደውል ምን ሆነሃል? ቆይ ለዚህ ነው ስልክ የደወልሽልኝ ንያት? አሁን ለዚህ ነው የደወልኩልህ። ልጆች እኮ እየተጣሉ ነው ያሉት። ምን ሆነሃል? ይኸውልሽ ንያት፣ ኢዛትን ከዛ ቤት ውስጥ ቻን በፍጹም አያስወጣው። ይህም ማወቅ አለብሽ። እሱን ለማስፈራራ ብሎ ነው እንደዚያ ያደረገው። አትጨነቂ አንቺ ሳሚት አንተ እንዳሰብከው ቢሆን ደስ ይለኛል። ነገር ግን አይመስለኝም፣ በመሀከላቸው የተፈጠረ ከባድ ነገር ሳይኖር አይቀርም። እበሩ ላይ አስቀምጦታል ሻንጣውን። እንደዛ ከሆነ ለምን ወደ ውስጥ አታስገቢውም? ማንችን ያት እባክሽ አታጨናንቂኝ። በቃ አንችም አትጨናንቂኝ ብሎ ተናግሮ ስልኩን ይዘጋል። በእውነት ይሄ ቤተሰብ የተረገመ ነው፣ እጅግ ግራ የሚያጋባ። በሌላ በኩል ይዛት እንደታሰረ እየተበሳጨ ይናገራል። ሁላችሁም አብቅቶላችኋል፣ በተለይ ቢኒያም አልቆልሃል አልኩ በእውነት ትንሽ ብቻ ታገሰኝ፣ አጠፋለሁ። ቢኒያም በቦታው ላይ ቤት እንደደረሰ ይዛት ከመኪና እንደወረደ ይናገራል። ተመልከቺ ባለቤትሽ ምን እያደረገ እንዳለ ጃናን ተመልከቺ። መጥቼልሃለሁ ወንድሜ፣ ጫን መጥቻለሁ፣ ደርሻለሁ። ምን እንደምታመጣ እናያለን። ሁሉም እየተሰበሰቡ ይደናገጣሉ። አቶ ሰሜት፣ ወንድሜ ጫን፣ ደርሻለሁ። የሳን ሳላም ቤተሰቦች ሁላችሁም ተመልከት፣ ተመልከት፣ ልጅህ እንዴት ነው የሚያደርገኝ? እኔን አየኸው ወይ? እንዴት እንደተንከባከበኝ ወንድሜ እያለ እየተበሳጨ ይዛት ይናገራል። አልቆልሃል ቢኒያም፣ በእውነት አለቀህም። ብቻ ይህ ነገር ብቻ እንዲስተካከል እንጋደላለን እያልኩ ነው። እጁ ላይ የቆሰለውን ሲመለከቱ ኒሃትና ህክመትም ይደነግጣሉ። አንተ ቆይ፣ ማነኝ ነው የምትለው? እባክህ እንደዚህ ተጠፍንጌና ታሰሬ እንድመጣ ትእዛዝ ያስተላለፍከው ማነኝ ነው የምትለው ይችላል ንገረኝ፣ እስኪ ይዛት እያለ ይናደዳል። ማና አንተ ንገረኝ። አፍክን ዝጋ አንተ ማጥረባ አፍክን ዝጋ ብያለሁ። ለማንኛውም አያቴ ይሄንን ነገር ቆርጥሽ አይልኝ ከእጄ ላይ አንሽልኝ። ኒያትም ትናገራለች። ይቅርታ ይቅርታ ይዛት በእውነት አልችልም። እንደዚህ ታስረ ማየት አልችልም። በቃ እያለችም ቻንን በፍርሃት እየተመለከተች እጁ ላይ የታሰረውን ትቆርጥለታለች። ቻንን በመጨረሻ ይናገራል። እነዚህ ቀናቶች አሁንም ቢሆን መልካም ቀናቶች ናቸው ለልጅ ልጅሽ። ነገር ግን አስታውሺ፣ አንድ ቀን እጁ ላይ ካቴና ይገባለታል፣ ይታሰራል። ኒሃትም ትናገራለች ቆይ ልጄ፣ ምንድን ነው እሱ የሆንከው? ለምንድን ነው እሱ የቆሰልከው? ቁስል ነው ይኸውልሽ፣ ቆስዬ ነው አያቴ። ይህን ስትመለከት ይስማን በጣም ትደነግታለች። ራሷን መቆጣጠር ይከብዳታል። የአቶ ጃን ሰዎች ናቸው እንደዚህ በሽጉጥ መጥተው ያቆሰሉኝ አያቴ፣ የወንድሜ ሰዎች ናቸው የመጡኝ በሽጉጥ ሊያስገደለኝ ወንድሜ። ሁሉም እየተደናገጠ ግራ ይጋባል። ቻን አሁንም ቢሆን ጥርሱን እንደነከሰ ነው። ነገር ግን አንድ ነገር አረጋግጥልሃለሁ ጃን፣ የራስህን የሞት ደብዳቤ ላይ እንደፈረምኩ ቁጠረው። ሰምተኛል አደለም? ከዛሬ ቀን ጀምሮ እዚህ ቤት ውስጥ ያለብኝ ብቸኛ ችግር አንተና አንተ ብቻ ነህ ጃን። ይገባሃል አደለ? አንተ ብቻ ነህ ችግሬ። አንተ ላይ ብቻ ነው ትኩረት የማደርገው ከዛሬ ጀምሮ። ይሁልን ይዛት ማድረግ ምችለውን ነገር ሁሉም ማድረግ ትችላለህ። ይዛት ማድረግ ትችላለህ፣ ነገር ግን አንተ የሞት ደብዳቤ ላይ እየፈረም ግድ ሆነ እንዳረሳ። እንደውም ከዛሬ ጀምሮ አንተ ወንድሜ አይደለህም። በህይወት ያለ ሰው ራሱ አይደለም፣ ለኔ አንተ ለኔ ምንም አይደለም። ይገባል? ይዛት ሜሊክ ነች አደለ? ጃን ሜሊክ ነች አደለ? ሁሉን ነገር ለሜሊክ ስትል ታደርጋለ አንተ። ይገባኛል እያለ በጠረጴዛው ዙሪያ ያለውን እቃ ሁሉ ይፈጀዋል። ለእሷ ብለህ ነው አደለ? የኔን ወንድምነት የካድከው ሜሊክን ስላገጥኩብህ ነው አደለ? እንደዚህ የተናደርከው ይዛት በዚህ መሀል ጣልቃ ሄግመት ትገባለች። የተፈጸመው ነገር ስህተት እንደሆነ ይገባኝ፣ ነገር ግን ከኢሳት አንጻር ስንመለከተው እሱ ተሳስቷል ብዬ አላስብም። አክስቲ አንቺ ምንም ነገር አትናገሪ። አንቺም ብትኝ ንጹህ አይደለሽም። ሜሊክና ሲቪ ላይን ስላዳንሽ ንጹህ ነሽ ማለት አይደለም። ያንቺን ጉዳይ በኋላ እናወረዋለን። እንዴት ይገርማል! ወንድም ና ያያችሁት ሁሉን ነገር በቃ እየተቆጣጠረ ነው ብሎ ሲናገር ተናዶ ቻን በጥፊ ይዛትን ይመተዋል። ሁሉም ይደነግጣሉ። ለፈጣሪ ብለ የዚህን ጊዜ በድጋሚ ይናደዳል። ቻንም ሽጉጡን ያቀባብላል። ተነሳ አንተ ማትረባ፣ ማተረባ አንተ ደደብ እያለ ቻን ተናዶ ሽጉጡንም ግንባሩ ላይ ያቀባብልበታል። ሁሉም ይደነግጣሉ። ከዛሬ ጀምሮ በስነ ስርዓት ስለ ሜሊክ ትናገራለህ። እሷ ላይ አፍክን መክፈትህን ታቆማለህ። አዎ እኔ በጣም እንደምወዳት ታውቃለህ አይደል? የኔን ተወዳጅ ዝም ብለህ እየተዝረከረክ ልጠራት አይገባም። ልታንጓጥጣት አይገባም። ልታከብራት ይገባል። አለበለዚያ አፍክን ትዘጋለህ። በጥይት ግንባር ክምብየን መደፋ። አንተ ማትረባ፣ ስሟን በከንቱ እንዳጠራ። እሺ ወንድሜ፣ በፍፁም ስሟን አልጠራም። በተጨማሪ የኔ ፍቅረኛ ብቻ አይደለችም። ይህን ነገር አስታውስ፣ እሷ እህትህ ነች። ይገባል አንተ ደግሞ ወንድሟ ነህ። እኔ እንደሱ አይነት እህት የለችኝም፣ ይገባሀል? ወንድሜ መቼም ቢሆን እህቴ አትሆንም። እሷ ይዛት ይዛት በእውነት እላለሁ፣ አትፈታተኔ። በፈጣሪ ስም ምር እላለሁ፣ አትፈታተኔ ብያለሁ፣ አንተ ልጅ። እያለ እየተናደደ ባለበት ጃን ጃን እያለ እየጮኸ ቤት ይደርሳል። ሳሜ ትቦታው ላይ ምን እያደረክ ነው? ሽጉጡ ምንድ ነው እሱ? ምን ልታደርገው ነው ወንድምህን? ምን እያደረክ ነው አንተ ልጅ? አባዬ አንተ ከዚህ ቀደም ማድረግ የሚገባህን ነገር እያደረግኩ ነው። ምንድ ነው የምሰማው ነገር የዛት ወንድምህን ከዚህ ቤት ለማባረር አስበሃል የተባለው እውነት ነው ወይ? ተናገር። ምን እያደረክን ያለው አንተ ልጅ? አዎ ከዚህ ቤት አባርረዋለሁ። ነገር ግን መጀመሪያ መቀጣት አለበት። ሳይቀጣ ከዚህ ቤት አይወጣም እያለ ጃን እናገራል። ከዚህ ቤት ብቻ ማስወጣት ደግሞ እንዳይመስል አባይ ከዚህ ከተማ እንዲባረር ነው የማደርገው። እዚህ ከተማ እራሱ እንዲኖር አልፈቅድለትም ከዚህ በኋላ ይገባል። እረ እባክህ እንደዛ ነው ያሰብከው ጃን? እንደዛ ነው እንግዲህ ቢኒያሚን ቢንያሚን እናገራል እላይኛው ክፍል በደንብ አድርገ ቆልፍበት ጥበቃ ደግሞ ከአራት እስከ አምስት ሰው በጥበቃ ውስጥ ይሁን የተወደደም ተጠላም ፖሊሶች ራሱ መውሰዳቸው አይቀርም የምን ፖሊስ ነው ደግሞ የምታውረው ጃን ተናገር ምንድን ነው እሱ ምክንያቱም አባዬ ልጅህ በሽጉጥ ሰው መጥቷል ኦዝጋንን መጥቶታል አዎ ባልጌው ልጅ እንደዛ አድርጓል ይዛትም ይናገራል በፍጹም እንደዛ አይደለም እኔ በፍጹም አልተኮስኩም እኔ አደለውም የተኮስኩበት ቢንያሚን ነው የመታው። እኔ አይደለሁም አባዬ። እየደነገጠም ቢንያሚን ምንድን ነው ያልከው? ሚስቱም ትደነግጣለች። ምን እያልክ ነው ያለው ኢዛት እያለ ይጠይቃል። እኔ በፍጹም አልመታሁትም አቶ ሳሚት፣ እኔ አይደለሁም የተኮስኩት። ራሱ ኢዛት ነው የተኮሰበት። አስፈላጊ ደግሞ ከሆነ ምስክር አለኝ አቶ ሳሚት። ልጅ ነው ራሱን የተኮሰበት። ዝም በል አንተ ማትረባ። ዝም በልኝ አባዬ ተመልከት። ይኸውልህ ትከሻዬ ላይ ተመትቻ፣ እጄ ላይ ተመልከት ደግሞ አባዬ ተመልከት። ለማንኛውም እያለቻን ይናገራል። የተመታው ሰው ሆስፒታል ነው ያለው በሞትና በሕይወት መካከል። አንተ ምንድን ነው የምታወረው? የሚገባን የእጅህን ዋጋ ያደረግ የሚያደርገውን ጥፋት ግን ትቀበላለህ። ነገር ግን ከዛ በኋላ ቅጣት ግን ከተቀበልክ በኋላ ምናልባት ወደዚህ ቤት ትመለስ ይሆናል። ገባህ? እንደዛ ነው እንዴ ጃን? እያለ እየተገረመ አባቱም ፈገግ ይላል። መቼም ቢሆን እኔ በሕይወት እያለሁ ልጄን ለፖሊስ አሳልፌ አልሰጥም። ለዛ ለማይረባት ለተራ ነገር ለተራ አደጋ እንደዛ አላደርግም። ልጄ አባዬ፣ እኔ የምናገረው ነገር ቀልድ ይመስላል እንዴ? ልጄ እኮ ነው ተኩሶ ሰው የመታው። የምን ቀልድ ነው የምታወራው? እኮ አባዬ፣ በአንተ ምክንያት ነዋ፣ እያለ ይዛት ይናገራል። ይበቃችኋል፣ እናንተ ልጆች፣ ይበቃችኋል። ጃን፣ ይበቃል፣ በቃ በእውነት እልሃለሁ። ይኸውልህ ልጄ ጃን፣ የቤቱን ትልቅ ስልጣን የሰጠው እኔ መሆኔን ባትረሳ ደስ ይለኛል። ይህን ደግሞ ስሰጥህ አንተ ጭራሽ ተንቀባረሃል። የዚህ ቤት ዋና ላ ስለሆንክ ይህን ፈቅጃለሁ ያን አልፈቀድኩም። እንዲህ ይሆናል እንደዛ ይሆናል እያልክ እየቀባጠርክን ያለው ጫን፣ ትንሽ ያካበድኩ አይመስልም ወይ አሁን ተመልከተኛለ፣ እያለ ሰሚት ይናገራል። እኔ በሕይወት አለሁ አባታችሁ በሕይወት አለሁ ገባህ፣ አልሞትኩም። እኔ በሕይወት እስካለሁ ድረስ በፍጹም ልጄን አንድ ነገር እንዲሆን አልፈልግም። አትነቃውም ከዛሬ ጀምሮ ገባህ ወይ ይዛትን አትነካን ስለዚህ እያልክ ያለው አባዬ አሳልፈ ልጅን ይዛትን ለፖሊስ አትሰጥም ማለት ነው እንደዛ ነው እውነታው እንደዛ ነው ገባውን መቼም ቢሆን አሳልፈ ልጅን አልሰጥም። አንተም ወደ ፖሊስ እንድታስገባው በፍጹም አልፈልግም ይሄ ብቻ አይደለም ከዚህ ቤት እንድታባረረውም አልፈልግም አሁን ተረዳኝ ወጃን እዚህ ቤት ውስጥ ነው ያደገው ይሄ ልጅ የሚኖረውም እዚህ ሆኖ የሱ ቤት ነው ገባህ ማን ስለሆንክ ነው አንተ የምታባረረው ልጅ እንደዛ ከሆነ እንግዲህ አባዬ እኔ ከዚህ ቤት መውጣት ይኖርብኛል ዙር እያለ እህቱን ህክመትን ይመለከታል ሁሉም ይደናገታሉ ለሁሉም ነገር አመሰግናለሁ

ይህን ተናግሮ እንደተናደደ ቻን ጥሏቸው ይሄዳል። ወደ መኝታ ክፍሉም እየገባ ሻንጣውን ቻን ያስተካክላል። ሻንጣውን አስተካክሎ ከጨረሰ በኋላ ወደ መኪናው ገብቶ ቻን የሳንሳላንን ቤተ መንግሥት የመሰለ ቤት ተሰናብቶ ለመጨረሻ ጊዜ ጥሎት ይሄዳል። በቤት የቀሩት ባሉበት ሳሚትም ይናገራል። ቢንያሚን ማንም ሰው ማወቅ የለበትም። ኦዝጋንን ማን እንደመታው ተኩሶ ገባህ፣ ምንም ችግር የለም። አቶ ሳሚት ሁሉንም ነገር እናስተካክሏለን። አንተ በምፈልገው ኒሃትም ትናገራለች። ነገር ግን ሳሚት እየተመታው ሰው ከሕክምና ካገገመ በኋላ ሲነቃ ኢዛት ነው የመታኝ ተኩሶ ካለስ፣ ምን እንላለን? እኛ ሂክመትም ትናገራለች፣ በፍጹም አይናገርም። ገንዘብን ሰጠዋለን ለዛ ሰው፣ አፉን ይዘጋል። ካስፈለገም መናገር ያለበትን የውሸት ታሪክ እንዲናገር እኛ እናግዘዋለን። ጥሩን ያልሽው እህቴ፣ ትክክል ነሽ። እንደዛ ነው የምናደርገው። ሁሉም ወደ ቦታው ከተመለሰ በኋላ ይዛት ወደ ብንያም ጋር ጠጋ እያለ ያፈጥበታል ቢንያም፣ ስምህን ጽፌዋለሁ ታውቃለህ። አቶ ኢዛት እኔ ምን ማድረግ እችላለሁ? እኔ ትዕዛዝ ነው የምቀበሉ። ሳሚትም ይናገራል። ምንድን ነው የምታንሾካሾኮት? ወደ ውጭ ወጣችሁ አውሩ ሚስጥር ካላችሁ በቃ። ሂክመትና ሳሚት ብቻቸውን እንደቀሩ፣ ሂክመትም ትናገራለች። ለጀቻን እንዲሄድ ፈቀድክለት ማለት ነው። ለምንድን ነው የማልፈቅድለት? ፈቀድኩለት፣ ወደ ፈለገው ቦታ ይሄድ፣ በቃ ይኑር የራሱን ኑሮ። የማይረባ ነገር አትናገር። ይኸውልህ ወንድም፣ አንቺ እራስሽ አልነበርሽም? እንዴት ጠዋት ሁሉን ነገር መቆጣጠር ያለበት አንተነህ፣ እሱ መቆጣጠር የለበትም ስትይ የነበረው ምንድን ነው? አሁን ደግሞ ደስተኛ አልሆንሽም፣ ለምንድን ነው ቆጣጠር አለብህ ያልኩት ትክክል ነገር ነው። አዎ ተናግር ያለሁ ነገር ግን ልጅህ ከዚህ ቤት መውጣት አልነበረበትም። ከጎንህ ያለው ኢዛት ነው ጅላጅል እንደሆነ በደንብ አርገን እናውቃለን። አንተ ብቻህን ይህ ሁሉ ነገር መስራትና መቆጣጠር ምችል ይመስላል። ለምንድን ነው እሱ ኢዛት ጅላጅል ነው የምትይው? ሂክመት ውልሽ፣ ኢዛት የማይረባ ነገር የሚያደርግ ከሆነ እኔ ቆጣጠረዋለሁ እያንዳንዱ ነገር። ለእሱ አትጨነቂ። ተስፋ አደርጋለሁ። ሌላ ደግሞ ተስፋ የማደርገው ነገር እቻንን እግሩ ላይ ወድቀን እንደማትል ለማመጠው ተስፋ አደርጋለሁ። አግዘኝ እንደማትለው መቼም ቢሆን ያንን ነገር አላደርግም። ይገባሻል በሌላ በኩል ቻን መኪናውን እያሽከረከረ ለሜሊክ ይደውልላታል። ይሁንና ግን ሜሊክ ስልኩን በፍጹም አታነሳም። እባክሽ ሜሊክ እንደዚህ አታደርጊ፣ ለፈጣሪ ብለሽ እቤት ብቻውን ቁጭ ብሎ ቻን በመጨረሻ መጠጥ እየተጎነጨ ተካዜ ውስጥ ይገባል። በመጨረሻም ያለቅሳል። ውድና የተከበራቸው የቻናላችን ተከታታዮች፣ መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይደውላችሁ።